እፍረታ ለምን የዳግ ምናጎት በጥፊ መታችሁ? ናታን ምን ብሎ እንዳስፈራራት ፖሊሶቹና መላው ቤተሰቦቹ አወቁ። ቤዛ አጋጣሚውን ተጠቅማ ናታንን እያጠመደችው እና አለሟን እየቀጭች ትገኛለች። አሁን ናታንን የግሏ የምታደርግበት ብቸኛው ጊዜ እና ያላት አማራጭን ሁሉ መጠቀም ያለባት አሁን እንደሆነ አስባ ናታንን እያጠመደችው እና ከጎኑ ለመሆን እየሞከረች ነው ማለት ነው ፖሊሷ ዛሬ ያለውን ሁኔታ ትደርስበታለች። ኤፍረታን ምን ብሎ እንዳስፈራራት እና እንዴት እንዳስፈራራት ሁሉም ሰው ያውቃል ማለት ነው፣ እውነቱ ይጋለጣል። ሰላም አለይኩም ወራመቱላ ወበረካቱ ድና የተከበራችሁ የወሉ ቪዲዮ ቻናል ተከታታይ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንዴት አመሻችሁ? እንግዲህ ዛሬ በአዲስ ነገር ከች ብያለሁ። ሁላችንም የምንወደው እና በጣም አጓጊ የሆነው ሀረግ ዲራማ ዛሬም ከች ብለውልናል ማለት ነው። ሰሞኑን ቶሎ ቶሎ መጣ መጣ እያሉ ነው። በጣም ደስ ይላል። ተወዳጅ የሆነና አጓጊ የሆነ ተከታታይ ዲራማ ነው እና የፍረታ ለምን የዳግምን አጎት በጥፊ እንደመታችው እና ያፊት ደግሞ ቤቱ ሂዶ በተጣላው ጊዜ ወዲያው ደውሎ ኤፍረታን እንዳስፈራራት እና ይሄ ሰው የማይቆም ከሆነ ሰርጋችን እንደዚህ በትንንሽ ምክንያት የሚፋረስ ከሆነ እመኝኝ ናታንን አሳልፌ ለህግ እሰጠዋለሁ ስላላት፣ እንግዲህ የዳግምን አጎት ቤቱ ድረስ በመሄድ በጥፊ መታው ነበር፣ ትናንትና ማለት ነው። እንግዲህ ደግሞ የቤዛ ጓደኛ የነበረችው ማለት ነው። እንግዲህ ፖሊሷ የቤዛ ጓደኛ መስላ በመቅረብ ይፍረታን ስትከታተላት እና ይፍረታን ከብዙ ጉዳት ስጠብቃት እንዳትታገጥ እንዳትገደል ሁሉ የቻለችውን አቅም ስታረግ ቆይታ፣ አሁንም ደግሞ ቤዛን በማግባባት ይፍረታ እንዳትጎደ ይፍረታን እንድታዝንላለ ይፍረታ ያላትን መጥፎ አመለካከት እንድትቀይር የቻለችን ሁሉ እያደረገች ነው። አሁን ደግሞ እውነታው ሁሉ ተጋልጦ ያፌት በምን አስፈራርቶ ሊያገባት እንደሆነ ሙሉ ቤተሰቡ ያውቃል ማለት ነው። ሁሉም ቤተሰቡ እንግዲህ ያፌትን ይፍረታ ወዳው እንደማታገባው በሆነ በከባድ ነገር አስፈራርቷት እንደነበረ ሁሉም ተጠራጥረው ነበር ማለት ነው። ቤዛ ራሱ ይሄ ነገር ገብቷት ቆይ፣ ይህንን ልታደርግ የቻልችው ይህን ያክል በምን ቢያስፈራራሽ ነው እንደዚህ አይነት ውሳኔ የወሰንሹ? እሱ እኮ ፍቅር ማለት ምን ማለት እንደሆነ የማያቅ ነብሰ በላ የሆነ ጨካኝ አረመኔ ነው ስትላት ተሰምታለች ማለት ነው እንግዲህ እሱ አፍቅሯት እንዳልሆነ ገብቷታል ማለት ነው። ቤዛ እንግዲህ ቤዛ እንደዚህ ባለቻት ሰዓት ደግሞ ኤፍረታ የመለሰችላት ያንቺ የሆነ ሁሉ መውሰድ ደስ ስለሚለኝ ነው ናታንን አይሚን ያፌትን ላገባው የወሰንኩት ብላታለች። እሷ ግን ይሄ ነገር አልተዋጠላትም። ስቀል ልጅ ነው ከውሸትች ነው በከባድ ሁኔታ በከባድ ነገር እንዳስፈራራሽ ግልጽ ነው በማለት ከላሷን ለቃ ወታለች ማለት ነው። ይህን ነገር ያልተረዳችው ደግሞ የያፌት እህት የሆነችው እንግዲህ ንብረታችን የሄደው አባቴ የለፋበት ያካበተው ገንዘባችን የሄደው በኤፍረታ ምክንያት ነው ብላ ታስባለች። እንግዲህ ይህ እንድታስብ ያደረጋት ደግሞ ሉሊት ያደረሰችባት ችግር ነው ማለት ነው። እንግዲህ ሉሊች ገፍትራ ራሃግ ሽንት ቤት ጋር አጋጭ ታበቃለች። ጊዜ ራሷን ስታ በወደቀች ጊዜ የበፊቱ ማስታወስ አችልም። ሁሉንም ነገር እረስታለች። ለኤፍሬታ ምን ያክል አመለካከት እንዳላት እና ኤፍራታ ምን ያክል መልካም ልጅ እና ናታንን ምን ያክል እንደምትወደው እንደምትንከባከበው እንዴት እንደምትሳሳለት ያን ነገር ሁሉ መረዳት አልቻለችም። በደረሰባት አደጋ ምክንያት ማለት ነው አሁን እሷም አስታውሳ ወደ በፊቱ ተመልሳ እርግጠኛ ነኝ ኤፍረታን ይቅርታ እንደምጠይቃትና ሰርጉ ደግሞ ከሽፎ እውነታ ሁሉ ተጋልጦ ያፌትና ይፍረታ አንድ ላይ የሚሆኑበት ጊዜ ቅርብ ነው ብዬ አስባለሁ ማለት ነው። ውድና የተከበራችሁ ተመልካቾች እንግዲህ ያለው ነገር ይህን ይመስላል። ለቻናሉ አዲስ የሆናችሁ ሳብስክራይብ አድርጉ። አዲስ ነው እንደምታዩ ቻናሉ ያለኛል የተከፈተ ቻናል ነው። እና ወዲዎች ሰብስክራይብ አድርጉ አድርጉት፣ ማለት ነው። ያላችሁን ሀሳብ አስተያየት በኮመንት አስቀምጡ። ፒልስን ላይክ እና ሰብስክራይብ ማድረጋችሁን አትርሱ። የሃረግ ዲራማ እንግዲህ በጣም አጓጊ እየሆነ ቀጥሏል። እንግዲህ እኔ ሰርጉ መቼም አይሆንም ማለት ነው። ሰርጉ መቼም ሊሳካ አይችልም ይከሽፋል። ናታንና ይፍረታ ይጋባሉ ማለት ነው። ቤዛም እንግዲህ ወደ ቅርባ እየተመለሰች ያለች ይመስላል። እስር ቤትን ካየች እና ደግሞ ጓደኛ ምክንያት ለፍረታ ያላት መጥፎ አመለካከት እየተስተካከለና እየተመለሰ ሄዷል። ይህም ደግሞ የቅርብ አማቶች ነው ተደጋግተው የምናያቸው ይመስለኛል ማለት ነው ግን በጣም

እንግዲህ ሀረግ ማሽ ደግሞ ይልመድባት ንደሰ በጣም ናፍቀን ጓደኛዬ፣ ከናና የምንጠብቃችሁ ቀን በቀን ተች ለማለት ሞክሮ ማለት ነው። ሞቻቸኋለን አትጥፉብን ነው እንግዲህ በስራ ደክመን ግን በጉጉት ጠብቀናችሁ ስናችሁ ስትመጡ ደስ ይለናል ማለት ነው እና አትጥፉብን ለማለት ነው ነው ማለት ነው። መልካም ምሽት ይሆንላችሁ። እንደገና ደግሞ ሮሜዳን ነው ሮሜዳን እያለቀ ነው። አላህ ፆማቸውን ጾማቸውን ከሚቀበሉአቸው ባሮቹ እያደረገን ኢንሻላህ። ወዳችኋለሁ። መልካም ምሽት ይሆንላችሁ፣ ሰላም እደሩ። እና እንዳልኳችሁ ነው ውድ ቤተሰቦች ላይክ እያረጋችሁ

ላይክ አርጉ ጋርስ የሃረግ ድራማ የምትወዱ የሃረግ ድራማ አፍቃሪ የሆናችሁ ላይክ እያደረጋችሁ ማለት ነው። እና ቸው ቤተሰቦች ከልባ ምስጋና፣ መልካም ምሽት ይሁንላችሁ።